በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ውድ ቤተሰቦች እንዴት ናችሁ ልኝ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ዛሬም እንግዲህ እንደ ተለመደው ሰባ ሴታችን የምንሰጥበት የምንታዘበትን ቪዲዮ ይዤላችሁ መጥቻለሁ። እንዲሁም መምህራችን መምህር ዲያቆን ሄኖክ ሀይሌ እንዲያስተማሩት ድንቅ ትምህርት አለ። በጣም ልቤን የነካኝ ትምህርት እሱን ወደ እናንተ ይዤ ላችሁ እቀርባለሁ። በተጨማሪም ደግሞ አንድ አባት በመንገድ ላይ በጣም ያስተማሩት ትምህርት ያስተላለፉት መልእክት በጣም የሚገርም ነውና እሱንም ወደ እናንተ ሸጣችሁ መጥቻለሁ። እንግዲህ ሶስቱን ቪዲዮች የምንመለከት ይሆናል። እስከ መጨረሻ ተከታተሉኝ። ሰማኝ ምንም አንተም ስትጀምር ከመሬት ተነስቶ የሚሰድብ ምስል የለም። አሁን ትልቅ ችግር ምን መሰለህ? እኔ ለምሳሌ ላይፍ ስገባ ሁለት አይነት ላይፍ ሴሽኖች አሉ። እንደው ነገሩን ጭቅጭቅ እንዳናረገን፣ አንዳንድ ሰዎች ቀድመው ቀን ላይ ቪዲዮ ይሰራሉ። ዛሬ ማታ እንደዚህ እንደዚህ ላይቭ ፕሮግራም አለብኝ፣ ስለዚህ እንዳትቀሩ ብሎ ላይቭ ማስታወቂያ ቀድሞ ማስታወቂያ የሚሰሩ ሰዎች አሉ። ለምሳሌ ፈለጋ አንዳንዴ እንደዚህ ያደርጋል። እኛ የምናረጋለን፣ ሌሎች ወንድሞችም ያደርጋሉ። ማታ ላይ በዚህ ሰዓት እንገናኝ የሚል ኦፊሻሊ በቪዲዮ ማስታወቂያ ሲሰራ በዛ ሰዓት ላይ ለምሳሌ እኔ ቤቴን አልከፍት። ሰዎች ግን ሌሎች ክርስቲያን ወንድሞች ግን አንዳንዴ ከመሬት ተነስቶ ብድግ ብሎ ላይቭ ይከፍታሉ። ኦኬ። እነሱ ላይፍ ከፈቱ ማለት እኔ አልከፍትም ማለት አይደለም። ዘማሪያም ስለከፈተ እኔ አልከፍትም ማለት አይደለም፣ ሊሆን አይችልም። መሰረቱ ግን ዘማሪያም ላይ ስለከፈተ መክፈት አይችልም አባባል ሰሙ ስለከፈተ ቤቱን ከፍቶ ከክርስቲያን ወንድሞች እናቶቹ ጋር መማማር አይችልም የሚባል ቤት ሲከታተሉ የነበሩ ልጆች ምን ብለ ተናገርክ? አንተ ቤት ሲከታተሉ የነበሩ ልጆች ዘማርያም ከፍቷል ብለው እንዴት አላሳወቁም? መጻፍ ነበረባቸው እሱ ላይ መሆኑን አንተ አልኩ። እኔ ቤት ቁጭ ብለ ቪዩርስ ሊስት ነው ሪከርድ ለማድረግም ይሁን ለምንም ፐርፐዝ ይሁን መጥተ ላይቡን እየተከታተል እኛ ቤት ላይቭ ሆነ። አንተ ራስ ዘማርያም ከፍቷል እኮ ጋዲ፣ ለምን እዛ ሄደው ሰዎች አይማሩም ብለ ለምን መዝጋት መጻፍ ትችል ነበር። ኮመንት አልጻፍክም። ስለዚህ አንተ ያላደረግከውን ነገር አንተ ያልጻፍከውን ነገር ሌሎች ታችለህ ሲከታተሉ የነበሩ ሰዎች ለምን አልጻፉትም ብለህ ጥያቄ መጠየቅ አችልም። ይሄ ደብል ስታንዳርድ ይባላል። አንተ ንግርህን ከጨረስክ እኔ ልቀጥል። በቃ ጨርሻለሁ። እየተሰማማን ማውራት ስላለብን አንድም ዘማሪያም ስላል ስለከፈተ ጋዲሳ መክፈት አይችልም። በዚህ በዚህ ማንም ሰው መክፈት ይችላል። ፎርከመን ኢንተረስት ጋዲሳ በሚከፍትበት ሰዓት ጋዲሳ ትምህርት የሚሰጥ ከሆነ ዘማሪያ መከታይ በዚህ ነው ይስማማለሁ። ዳሬ ግን እየተደረገ የነበረው ነገር እኔ ለቋቋቸው ሁለት ቪዲዮዎች ነው በአንተ ቤትና በዛ ቤት መካከል ያለው እና ጀስት ለምንድን ነው ግን ተወዱታላችሁ? ይሄን እዚህ አንድ ጥያቄ ልጠይቅህ። ምእመኑ በዚህ ልክ በዚህ ልክ የሆነ ወገን የሆነን ወገን ማኒፑሌት እያደረገ ነው። አንተ ቤት ስድብ ነበር አልነበረም? ምክንያቱም ምን እያሉ ነበረ? ይሄ ቤት ትምህርት ስላለው ነው። ልክ እዚህ ጋር ገብቶ እንደተናገረው እውነት እውነቱን እናገር ከነበረ ከተባለ አንተ ቤት ትምህርት አልነበረም። ዛሬ ቅድም እኔ በገባሁበት ሰዓት ነበረ ትምህርት። ቆይ እኔ በገባሁበት ሰዓት ነው ያልኩህ። ከዛ በኋላ ጀምራችሁ ሊሆን ይችላል። እሺ፣ ነበር አንተ በገባበት ሰዓት። ይዋር ጥያቄ እየመለሰ አልነበረም እስናት፣ በነገራችን ላይ ሀሳቤን ልጨርስና፣ አንተ ስታወራ አትዋሽ ብዬ ማስቆም እችል ነበር። አትዋሽ ብዬ ማስቆም ነበረ። ጋዲሳ ሀሳቤን አስጨርስ። በነገራችን ላይ ጋዲሳ በጣም ውሸታሞች እንደሆናችሁ እወቁ። ሲጀመር ዘማሪያም ስለከፈተ ነው የከፈትከው። ሲቀጥል እናንተ የተሳሳችሁትን ስህተት ዘማሪያም እያወራ ተጠራርታችሁን የገባችሁት አይደል? እኔ በቆይ ስል ልቆ አለሁ የገቡ ሰዎች ምን አይነት ሲቹዌሽን ላይ እንደነበሩ ስለዚህ ታርግና ልክ እንዳደመጥኩ አድምጠ አይ ኖ አይደለም እንዳደመጥኩ እስክጨርስ ጠብቀኝና ስጨርስ ነው ለሚሰማው ሰው አንድ ነገር ግልጽ አድርግ። አንተ ገብተህ እኔ ቤት ሊከስ ግልጽ ላደርግልን ነው። ስለዚህ ጥያቄ የመለሰ ነበር አልነበረም? ከምችሃለው ከመጀመሪያ ጀምሮ ያወራህትን ነገር መልስ ይሰጥበታለሁ። ስለዚህ የመለሰ ነበር አልነበረም? ዘማሪያም መክፈቱን ታውቃለህ አታውቅም? አንተ እራስህ አላውቅም። እርግጠኛ ከአንተ ጋር የተቀመጡት ዘማሪያም መክፈቱን አያውቅም። እኔ አላውቅም። ስለነሱ ለምን ገዝ ተቀበልክ? አንተ ኮፒ ሊንክ አርጎ ልትል ለመንገስ ተቀበልክ። ከዛ በኋላ ነገር ጥያቄ አትመልስም፣ አትመልስም። አንዳንድ ሰዎች ግን ችግራችሁ ምንድን ነው ማለት፣ ምንድን አይነት ችግር ነው ያለባቸው? ግን አንዳንድ ሰዎች አሁን ይሄ እንደዚህ አይነት ነገር አሁን ለቤተክርስቲያን የቆምኩት መቼም ለቤተክርስቲያን አስቤ ነው እንደማይል ተስፋ አድርጋለሁ። ምን ማለት ነው የማይመስል ነገር እኮ ነው በጣም እንዴ ያልተማረ ሰው ራሱ ሊያስብ የሚችል ነገር አይደለም ይሄ እንዴት ነው አንድ መምህር ቤቱን ከፍቶ የሚያስተምር ከሆነ ሌላው መምህር አይክፈት ማለት ምን ማለት ነው ቅዱስ ዮሐንስ ሲያስተምር ቅዱስ ጳውሎስን አይዝመበር ይባላል እንዴ እንደዛ እንደማለት እኮ ነው። ቦሌ ሚካኤል ጉባኤ ሲዘጋጅ አይ ቦሌ መድኃኔዓለም ይዘጋ፣ እንደዚህ ይባላል እንዴ? አይባልም እንዴ? ወንድሞች በተመቻቸው ሰዓት፣ በተመቻቸው ሁኔታ፣ በፈለጋቸው መንገድ፣ በፈለጋቸው ቤት አስተምሩን፣ የማስተማር መብት አላቸው። ለምን ማን ነስ ጀማነንኛ ሲጀምር እንትን ከከፈተ በኋላ እናንተ ተከፈተው ምናምን ምን ነገር እሱ አይታችሁ ነው የከፈታችሁና ምን አባባል አሁን እዚህ ነገር ውስጥ ምን አስገባን ነው ጥያቄው። እውነት ለቤተ ክርስቲያን ታስበው ነው። አንዳንድ ሰዎች ግን በቃ ደም ነው አትርሱኝ የሚሉት ግን፣ በቃ በሆነ ነገር ልታወቅ። ጾሙን እንኳን በስቴክሉ እንኳን መጾሙ እንኳን አልተቻለም እኮ በእውነት። ማይመኑ እኮ በጣም ነው እኮ እየታዘበ ያለው እኮ። በነገራችን በጣም እየታዘብን ነው። አንዳንድ ሰዎች በጣም እየታዘብናችሁ ነው በእውነት በጣም ነው የሚያሳፍረው። እኔ ጋዲ በጣም ጥፋት አድርጓል። ሲጀመር እነዚህ ቤት ውስጥ ገብቶ መልስ ለመስጠት መሞከር ማለት ነው። አያስፈልግም። ዝም ማለት ነው በቃ። ዝም ተልባቢ ጫጫ ነው ነገሩና ዝም ማለት ይሻላል። ነገርን በስራ ማሳመን ነው፣ አሳይቶ ማሳመን ነው እንጂ እንደዚህ አይነት ሰዎች እስከ መቼም ድረስ አያቆሙም። እንግዲህ አንድ ሰው ያላሰበውን ነው እንግዲህ አንስተው ሰው ለማጋጨት የሚሞክሩት ማለት ነው። አሁን ዘማርያም እንደዚህ አይነት ነገር አያስብም። አሁን እንደዚህ አይነት ሰው ደግሞ ከመሬት የተነሳ እናንተ እንደዚህ እንደዚህ። ኧረ አያዋጣም እባካችሁ። ለምንድን ነው በወንድሞች ላይ መነሳት የተፈለገው? ለምንድን ነው እንዴ? እንደዚህ ልጆችን ሰሩት የሚባሉ እንኳን ስተት ቢኖሩ እንኳን የሰሩት መልካምነት አይበልጥም እንዴ ከሰሩት እንኳን ትንሽዬ ስህተት፣ ትንቴ አንድ። እኛ ግን እንዴት ነው አንድን ክርስቲያን እንደ ቢስት እንኳን እንዴት ነው መመለስ የምንችለው? እንዴት ነው መመለስ የምንችለው? እንደዚህ ነው የሚመለሰው እንዴ? በጣም የታዘብናችሁ ነው። በጣም የሆነ የቤተ ክርስቲያን ቅናት የሚመስል ግን የግል ጥላቻ ወይም ደግሞ ቅናት የሚያስመስል ነገር እያየንባችሁ ነው እና እባካችሁ ከዚህ ድርጊታችሁ ተቆጠቡ፣ በእውነት አያዋጣም። በቃ ወንድሞች ናቸው ያገልግሉ። ከቻላችሁ እንደውም መርዳት ነው ማገዝ ነው። እንደውም ቤት ከፍቶ ከመጮ ምንድን ነው ወንድሞች፣ እንደውም በትምህርት ማገዝ ነው ከባንዳንድ ነገሮች መደገፍ ነው። በጣም ስህተት ነው ይሄ። አይባልም በእውነት አንድ መምህር ሲያስተምር ሌላው ዘግቶ ይቀመጥ አይባልም። እንደዚህ በታሪክ ስህተት ነው። እንደዚህ አይባልም። እንዴት ይባላል እንደዚህ? አንዱ ሐዋርያ ሲያስተምር ሌላ ሐዋርያ ቁጭ ብሎ ነበር እንዴ? ሁሉም በየፊናቸው ሄዱ አለ እንዴ ወንጌልን ለዓለም ያደረሱት ከየት ያመጣችሁት አስተምሮ ነው? ከየት ያመጣችሁት አመለካከት ነው? እንደዚህ አመለካከት በጣም ነው፣ ቁም የሚያስገርመው። እግዚአብሔር ይቅር ይበላል፣ በእውነት ይቅር ይበላል። በጣም ከባድ ነው። በእንደዚህ አይነት ሁኔታ እኔ እንጃ እስከ መቼ እንደሚቀጥል፣ በጣም ከባድ ነው። እግዚአብሔር ላችሁ ልቦና ይስጣችሁ። በእውነት በወንድሞች ላይ እንደዚህ ቤት ከፍታችሁ ቡና እንደሚያፈላ እንደሚያፈሉ አሮጊቶች ተሰብስባችሁ የገዛ ወንድማችሁ ስጋ መብላት በጣም ከባድ ነው። ባል ዋሉበት ቦታ ላይ ውሏችኋል እያላችሁ ከመውቀስ ብቻ ቤት ከፍቶ ከመጮ በትምህርት ወይ ደግሞ በመጮ ነገር ማገዝ። እነዚህ ወንድሞች የፈለጋቸውን የማድረግ መብት አላቸው። ከፈለጋቸው ቤታቸውን ከፍተው ስለራሳቸው ጉዳይ ማውራት ይችላሉ። ማስተማርም ይችላሉ። የፈለጉትን ነገር ማድረግ ይችላሉ። እዚህ ጋር ተከፍሏቸው ተገደብነው አይደለም። ለነፍሳቸው ሲሉ ሃይማኖት ግዴታቸውን እንወጣ ብለው ነው እንጂ እዚህ ጋር ማንም አስገዷቸው አይደለም እኮ። እንዴት ነው ህግ ልናወጣላቸው የምንችለው? እነሱ በገዛ አንድ ሰው በፈቃደኝነት የሚያደርገውን ነገር እንዴት ነው እኛ ህግ የምናበጅለት? ስህተት ሲኖር እኮ ይሺ ለማረም ይሞከራል ምናምን ነገር። ስህተት በሌለ ቦታ ላይ እንዲህ አምባጓሮ መፍጠር መልካም አይደለም። ይሄ ደስ አይደለም በጣም እና ስነ ስርዓት በእኒ አንዳንድ ሰዎች በጣም መልካም በእውነት እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሴር ነው የምታዩ። ሰለቸን፣ ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሠሩ፣ ልብስ የምትቆርጡ፣ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ፣ ተማሪ የምታፈሱ፣ ነጋዴ የምታከሱ፣ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ ትሄዳላችሁ። የጓደኛን ሚስት አትጎትት። ሁለት ሺህ ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሠራተኛ ደመወዝ አትቁረጥ ትቁረጥ። ንስሓ ሳትገባ ሁለት መቶ ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም ምኑ? ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዳቆንም ቄስም ካለ ለሃና ሀብታም እየመረጡ ንሳ ልጅ በሚይዙ አባቶች ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብሎ አሉ። በጣም የሚያስገርሙ ድንቅ አባት፣ በጣም ከእውነታ በላይ እውነታ የሆነ ነገር የተናገሩ አባት ናቸው። በእውነት ቀርባችሁ የምታውቁት ታቁታላችሁ ማለት እንዲህ ብሎ መናገር በጣም የሚከብድ ነገር በጣም አለ። በጣም ብዙ ነገር አለ። በራሴ እንኳን በግል የደረሰብኝ ነገሮች በጣም ብዙ ነገሮች አሉ። ግን እንዲህ ብላችሁ የማታወሩት ነገር ነው እና በእውነት ለሁላችንም ልቦና ይስጠን፣ ለንስሐ ሞት ያብቃን፣ የሰማነውን በልቦናችን አሳድሮ እግዚአብሔር አምላክ ለቁም ነገር ያበቃን። የምሬን ነው የምላችሁ። አሁን የሰማችሁት ነገር ምንም የተጨመረ የተቀነሰ ነገር እውነታውን ነው ያወሩት ሁሉም ሁሉም ነገሩ እውነት ነው ያወሩት አባታችን ማለት ነው። እና እስኪ ብቻ እግዚአብሔር ይፍቀድ። እንግዲህ ወደፊት በጣም ብዙ ነገሮች የምናይ ይሆናል። ያው አንዳንድ ጊዜ ትንሽ ከበድ ስለሚል ማለት ነው፣ ጭንቅላትም ትንሽ ከበድ ስለሚችል አንዳንድ ነገሮችን እንዲ ቢለው የምናገር ግልጽ አድርጎ ወጥቶ የመናገር ትንሽ ይከብዳል። ሚዲያ ላይ እንደምታውቁት ነገር እና እግዚአብሔር አምላክ እንግዲህ እስኪ ለዛ ቀን ያብቃናና በደንብ እንግዲህ በሰፊ የምናገርባቸው ነገሮች ይኖራሉ። እንግዲህ በዚህ ጉዳይ ላይ ማለት ነው። ለአባታችን ግን በእውነት ቃል ይወተና ያሰማል የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ፣ የሚጸልይ ህዝብን ለመምራት እኮ ሳትጸልይ አይሆን። የሚጾም ህዝብ ለመብራት እየበላ አይሆን። ባለሥልጣናት ናቸው ቤተክርስቲያን ደጅ መጥናት ያለባችሁ። አያችሁ፣ ቤተክርስቲያን ባለሥልጣናትን ደጅ መጥናት የለባትም። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? እነሆ ካህን ንስሐ እንዳትገቡ የሚከለክላችሁ ምንድነው? እነሆ ካህን ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ አንገባ የሚከለክለ ምንድን ነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለ ምንድን ነው? እነሆ ቁርባን እንዳንቆርብ የሚከለክለ ምንድን ነው? እነሆ መጽሐፍ ቅዱስ እንዳናነበው ነበው የሚከለክለ ምንድን ነው? ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። አሁን አሁን እንሰብካለን የሚሉ ሰዎች ጃንደረባውን ቢያገኙት እያነበበ ያለ ኢየሱስ ጌታ ነው ብሎ ያስደነግጡታል። ከሰረገላው ወድቆ ሌላ ችግር ሊፈጠር ይችላል። በእውነት ቃሉ ያሰማልን መምህራችን። በጣም በእውነት አስቡት እስኪ። በጣም ሁሉ ነገር ተቀምጦልናል። ሁሉ ነገር የተዘጋጀልን፣ እኛ ኮ በጣም እንድለኞች ነን በእውነት እግዚአብሔርን በጣም እንድለኞች ነን እኮ። አስቡት ካህናት በየቦታው ቁጭ ይውላል። ቤተክርስቲያን በየቦታው አለች። ቤተ መቅደሱ ክፍት ነው። መጽሐፍ ቅዱስ ማንበብ እንችላለን። ስጋው ደግሞ ሁልጊዜም ቢሆን በቤተ ክርስቲያን ይፈተታል ይዘጋጃል። አስቡት እንግዲህ በእውነት ምንድን ነው የጎደለን? እስኪ ወደ እግዚአብሔር ቤት ለመመለስ ከሰራ ነው ኃጢአት ከምናደርገው ክፋት ለመመለስ ምንድን ነው የያዘን? እስኪ ምንድን ነው የሚከለክለን? ነው መመራችን እንዳሉ ምንድን ነው የሚከለክለን? ዝሙተኝነታችን ነው፣ በዘፈን ውስጥ መጠመዳችን ነው፣ ወንድም በወንድሙ ላይ በመነሳቱ ነው፣ ክፋታችን ነው። ምንድን ነው እነዚህን ነገሮች እንዳናደርግ ያስገደደን ወይም ደግሞ ወደዚህ እንዳንሄድ ያደረገን ነገር ምንድን ነው? እውነት ክርስቲያኖች ራሳችን ልንጠይቅ ይገባል፣ ና በደንብ ልናስብበት ይገባል። ሁሉ ነገር ዝግጁ ነው። ያ ጊዜ ይመጣል፣ ሁሉ ነገር ዝግጁ የማይሆንበት ሁሉ ነገር በልመናው የሚገኝበት ቀን ጊዜ ይመጣል። ያቺ ቀን ከመጣቷ በፊት በእውነት እግዚአብሔር አምላክ የሰጠንን አንዲት ቀን እንጠቀማት። እግዚአብሔር አምላክ ልብ ይስጠን፣ በእውነት ወደ ቤቱ ይውጥራል። በንሳ ይጠበን ተከበረውና በተቀደሰው በስጋው ደሙ እውነት ለመታተም እግዚአብሔር አምላክ ለዛ ነገር ያብቃን። በእውነት ካለብን ስርዓት ሁሉ እንግዲህ እግዚአብሔር አምላክ ይፍታን። እንግዲህ ዲጋይሶች የዛሬ ቪዲዮ ይሄን ይመስል ነበረ። አይ ሆፕ በጣም ትምህርት እንዳገኛችሁበት የሚጨበጥ ነገር እንዳገኛችሁበት ተስፋ አድርጋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ይቆየን።